ከሁሉም በፊት እኔና ኢትዮጵያ። ኢትዮጵያ የሰው ልጅን በማብቀል ከዓለም የመጀመሪያዋ ናት። ክርስትናን እስልምናን፣ የራሻን ልቦለድ በመቀበል የመጀመሩ አፍሪካዊ ሀገር ናት። ኢትዮጵያ የመጀመሪያው የሚለውን ቅጽል ደጋግመው የመጠቀም ሱስ ያለባቸው ዜጎች ያሏት የመጀመሪያው አገር ናት። እኔስ ከቤተሰባችን ሁለተኛው ልጅ ነኝ ከቤተሰባችን ሁለተኛው ልጅ በመሆን የመጀመሪያው ነኝ ማለት ነው። በመንደራችን ታሪክ ውስጥ በአራት አመት እድሜው በጋዜጣ ላይ ታሪኩ የተጻፈለት የመጀመሪያው ሰው እኔ መሆኔንስ የምናውቀው ስንቶቻችን ነን? አባቴም ስለ ልጁ በመጽሐፍ ከመንደራችን የመጀመሪያው ሆነ። አባቴ ስለ ነ የጻፈውና በጋዜጣው ላይ የወጣው የሚከተለው ነው የአፋልጉኝ ማስታወቂያ ልጄ በእውቀቱ ከሁለት ቀን በፊት ትምህርት ቤት ሊሄድ ብሎ እንደወጣ ሳይመለስ ቀርቷል። የልጄ መልክ እዚህ ፎቶግራፍ ላይ የምታዩትን ምስል ሊመስል ምንም አልቀረው። በእርግጥ ፎቶ የእሱ አይደለም፣ የታናሽ ወንድሙ ነው። ግን ያፋልጉኝ ማስታወቂያን ያለ ፎቶ ከማውጣት በአይነ ውሃ የሚቀራረብ ምስል ፈልጎ ማውጣት ይቀላል ብዬ ነው። ከፎቶ በተጨማሪ ሌሎች አይነገብ የሆኑ ምልክቶች አሉት። ጀርባው ላይ የአለንጋ ምልክት አለበት። በተጨማሪ ባለ አስራ ስድስት ሉክ ደብተር ይዟል። ደብተሩ ቀንቀን አራት የትምህርት አይነቶች እና አብቃቅቶ ይጽፍበታል። ማታ ማታ እኔ እና እናቱ ከገበያ የሚገዙ የሸቀጥ ዝርዝሮችን እንጽፍበታለን። እንግዲህ እኔ የመሰለው ውዱ ልጄ ከቤት እንደወጣ አልተመለሰም። ያገኘው ሰው ቤቱ ወስዶ በጉድ ፈቻ ቢያሳድግልኝ ወረቷውን እከፍላለን። አባቱ በመጀመሪያ እግዚአብሔር የኢትዮጵያን ሰማይና የኢትዮጵያን ምድር ፈጠረ። ከጤፍና ከበርበሬ በቀር በመቢቱ አንዳች አልነበረበትም። እግዚአብሔርም መጨለሙን አይቶ ብርሃን ይሁን አለ። እዛ ጊዜ ጀምሮ ለመብራት ኃይል እንከፍላለን። እግዚአብሔር አስቀድሞ በሬም ፈጠረ። ለቅቅል፣ ለክትፎ፣ ለጥብስ የሚሆን ስጋንም በየአቅጣጫው መረገበት። ፈጣሪ የስጋ ጣምን በሬ የስጋ ጦምን ፈጠሩ። እግዚአብሔር ከፊደላት መካከል ፍን ብድግ አድርጎ ፍሪዳን ሲፈጥር በሬም ከቃላት መካከል ፍን አንስቶ ፍልሰታን ፈጠረ። ቀጥሎ እግዜር ውሃን እንደ ገመድ ጭኑ ላይ ፈትሎ አባይን ፈጠረ። አባይም ለግብፃውያን ምሳ ለኢትዮጵያውያን ምሳሌ ሆነ። አባይን ያለየ ምንጫ አመሰግናል። አባይን በጭልፋ ወዘተ። ከዚያም እግዚአብሔር ወደ ኢትዮጵያ ስንት ሸለቆ በመውረድ ሰውን ከአፈር ሰራው። ሰው ከአፈር ለመሰራቱ ምስክርነቱ ከጆሮ ፊሙሉኩክ መውጣቱ። አዳም አዳምና ሄዋን ጫት ተፈቅዶላቸው የእውቀትን ዛፍ ቅጠል በመቃማቸው ተባረሩ፣ አይናቸውን ገለጡ እነ ወርቃናቸውም መሆናቸውን ሲያውቁ ሻወር ወሰዱ። በጊዜው የቻይናም ሆነ የቻይና ጅንስ አልነበሩምና አዳም ለሔዋን ቅጣል ሰፍቶ አለበሳት። እግዚአብሔርም ረገማቸው። ጥረህ ግረህ ብላ ልልህም፣ ጥረህ ግረህ ጡን ሲጀግርህ፣ በጦትና በወሬ ሲደላህ፣ በውስኪና በበርበሬ ተቃጥለሙት፣ ከክብ እንጀራ ከክብ መከራ ትሻገር ብሎ ረገማቸው። የኢትዮጵያ ታሪክ የሚጀምረው ከዚህ ግድም ይመስለኛል። ሁላችንም እንደምናውቀው ኢትዮጵያ የምትገኘው በአፍሪካ ቀንድ ነው። ከሀገሮች ሁሉ ኢትዮጵያን ቀንድ ላይ መሰካታቸው ግፍ አይደለም እንጃ። እኔ ተራኪ እንጂ ተንታኝ አይደለሁም። ይሁን እንጂ እንደ አንዳንድ ሲኒኮች ተስፋ አልቆርጥም። ጥሬ ስጋ እየላፉ፣ ጥሬ ኑሮ እየገፉ ተስፋ መቁረጥ ምን ይባላል? ከአንድ ሲኒክ ልቦና አንድ ሲኒ ቡና ይሻላል። አገራችን እንዲሁ በክብ መከራ በክብ እንጀራ ያለፈ የበለጸገ ታሪክ አላት። እንዲያውም ሊቃውንት እንደሚሉት ቋንቋና ወግ የተወሰደው ከኛ ነው። ለምሳሌ እኛ ቄስ፣ ቀይስር፣ ቀይሳር ስንል ሰምተው ሮማውያን ቄሳር ይላሉ። እኛ አቴነሽ፣ እታበባ፣ እታታ፣ እቴቴ የምንለውን አገጣጥመው ግሪኮች አቴንስ ይላሉ። እኛ ዶማ፣ ዳሞት፣ ዲሞትፈር የምንለውን ቀያየጠው ግሪኮች ዲሞክራሲ ይላሉ። እኛ ሞት የምንለው ላይ አንድ ቃል ጨምሮ ፈረንሳዮች ሞርት ይላሉ። እኛ ኤዲያ ስንል እንግሊዞች አይዲያ ይላሉ። ትልቁ እስክንድር ኢትዮጵያዊ መሆኑን ስ የምናውቀው ስንቶቻችን ነን? እስክንድር የሚለው ቃል አማርኛ ሲሆን ትርጉሙም ያው እስክንድር ማለት ነው። ሰርግ እስክናሰናዳ ማለት ነው። ይቺን የጻፍኩት ታሪክን የማወቅ ጉድለት በትውልዱ ላይ ስላየው ነው። ለምሳሌ የወንድሜ ልጅ አለ። አንድ ቀን አጤ ምኒልክ ነጭ ሻሻቸውን ጠምጥመው የጎን የተነሱትን ፎቶ እየጠቆሙት ይሄ ማን ነው አልኩት። ሳቅማማ የመለሰው 50 ሴንት የሚል ነበር። የወንድሜ ልጅ የፈረንጅ ትምህርት ቤት ተማሪ ነው። ግን ስለ ትውፊቱ የሚያውቀው ነገር የለም። ባለፈው አያቶቻችን ከአንድ ድንጋይ አንድ መቅደስ ፈለፈሉ። ከአንድ ድንጋይ አንድ መቅደስ አይገርምም? ለመሆኑ ይሄ ጉዳይ ምን ያመለክታል ብዬ ጠየቅኩት። በ በጊዜው በቂ ድንጋይ አለመኖሩን ያመለክታል ብሎኝ ያረፈ እና ወኔ እኛ ዘር ነው አያቶች አርበኛ ነበሩ። ቅድሚያቴ መስክር፣ ቅድሚያቴ በአድዋ ጦርነት ጊዜ እንደ ባልቻ አባ ነፍሶ እንደ ፊታውራሪ ገበየው ከመሳሰሉ ጀግኖች ጎን ቆሞ አስቀድሷል። እሳት አመድ ወለደ። ግዴለም እሳት አመድ ይውለድ። ግን እንዴት የወይራ እሳት የወረቀት አመድ ይወልዳል? እግዚአብሔር ስጥልኛ።